ሰላም ውድ የቻናላችን ቤተሰቦች፣ በዛሬው ፕሮግራማችን ማርገዝ አለመቻልና መንስኤዎች የሚለውን ርዕሰ ጉዳይ አስተን የመነጋገር ይሆናል። አክሰስቲቭ ነው ዶክተር መሰለ ባላለው የማጸናት ስፔሻሊስት ሐኪም አብራችን ትቆዩ ግብዣችን ነው። አንዳንድ ጥናቶች እንደሚያመለክቱት በዓለም ላይ 12 ፐርሰንት ያሉ ጥንዶችን ይህ ማርገዝ አለመቻል ችግር አለባቸው ማለት ይህ ማርገዝ አለመቻል እንግዲህ በጣም የተለያዩ ችግሮችን ያመጣል። ለምሳሌ ማርገዝ ባለመቻላቸው ጥንዶች ለፍች ሲዳረጉ እናያለን። ማርገዝ ባለመቻላቸው ጥንዶች ትዳራቸው ሲበጠበጥና መልካም የነበረው ትዳራቸው ወደ አላስፈላጊ ነገር ሲገባ እናያለን። በተጨማሪ ደግሞ ይህ ማርገዝ ባለመቻላቸው ለማርገዝ በሚያደርጉት ጥረት ላይ የኢኮኖሚ መዛባትና ብዙ ወጪዎች ሲስተዋሉ እናያለን ማለት ነው። ስለዚህ ዛሬ ለዚህ ማርገዝ አለመቻል የሚዳረጉን መንስኤዎች ምክንያቶች ምንድን ናቸው የሚለውን አንስተን የምነጋገር ይሆናል። ማለት ነው ስለዚህ ወደ ዋናው ነጥብ ስንሄድ ማርገዝ አለመቻል እንዴት ነው የሚገለጸው የሚለውን ስናይ እንግዲህ ማርገዝ ላለመቻል በአራት አይነት መንስኤዎችን ማየት እንችላለን ማለት ነው። የመጀመሪያው መንስኤ ከሴቷ ጋር የሚገናኝ መንስኤ ይሆናል ማለት ወይም ደግሞ ምክንያት ይሆናል ሴቷ ማርገዝ ላለመቻል ወይም ጥንዶች ማርገዝ ላለመቻል አርባ ፐርሰንቱን ትሸፍናለች ማለት ነው። ስለዚህ አርባ ፐርሰንት በሴቷ ምክንያት የሚመጣ ችግር ነው ማለት እንግዲህ፣ በሴቷ ምክንያት ምን ምን ችግሮች ይመጣሉ ብለን ስናይ በጣም ብዙ ነገሮችን ማየት እንችላለን። የሆርሞናል ችግር ሊሆን ይችላል። የማህጸን ችግር ሊሆን ይችላል። ስለዚህ በጣም ብዙ ነገሮችን እዛ አካባቢ የምናያቸው ነገሮች ይኖራሉ። ምናልባት በዚህ ጉዳይ ላይ ሌላ ጊዜ ሰፋ ያለ ትንታኔ የምንሰራበት ይሆናል ማለት ነው። በሁለተኛ ደረጃ ማርገዝ ላለመቻል ምክንያቱ ስናይ ደግሞ በወንዱ ምክንያት የሚከሰት ችግር ነው ማለት ነው። ስለዚህ ወንዱ ወይም ደግሞ ባልዮ ማርገዝ ላለመቻላቸው አርባ ፐርሰንቱን የሚሆነውን ይሸፍናል ማለት ነው። ስለዚህ የሁለቱ አጠቃላይ ሲደመር 80 ፐርሰንቱን ይይዛሉ ማለት ነው። ቀሪዎች 20 ፐርሰንቶች፣ 10 ፐርሰንቱ በሁለቱ ምክንያት የሚመጣ ሰው ችግሮችን ስንመረምር ባልየውን ጋር ችግር እናገኛለን ሴቷም ጋር ወይም ሴቷም ጋር ችግር እናገኛለን ማለት ስለዚህ በሁለቱ ምክንያት የሚከሰት ችግር ነው ማለት የቀረቻዋ 10 ፐርሰንት ደግሞ ምክንያቱ ያልታወቀ ምርመሮችን መርምረን ሴቷም ጋር ምንም ችግር አናገኝም? ወንዱም ጋር ምንም ችግር አናገኝም ነገር ግን ማርገዝ እምቢ ይላቸዋል ማለት ነው። ስለዚህ ምክንያቱ ያልታወቀ ብለን እንከፍለዋለን ማለት ነው። ስለዚህ በእነዚህ በአራቱ ይከፈላል ማለት ነው። ስለዚህ ጥንዶች ለምርመራ ወደ ተቋም በሚመጡበት ሰዓት ሐኪሙ ወይም ደግሞ የሚያማክሩት ሐኪም እነዚህን መሰረት በማድረግ ነው ምርመሮችን የሚያዘዘው ሕክምናዎችንም የሚያደርገው ማለት ነው። ይህንን ካልን እንግዲህ ጥንዶች መቼ ነው ለምርመራ መሄድ ያለባቸው? ማርገዝ እንቢ ብሎናል ብለው ወደ ጤና ተቋም መቼ ይሂዱ የሚለው በጣም ወሳኝ ነጥብ ነው። ብዙ ጊዜ ብዙ ጥንዶች የሚሸወዱት እዚህ መቼ ይሄዱ የሚለውን ስናይ በሁለት እናየዋለን ማለት ነው። ዚጋ የምናየው እንግዲህ የሴቷ እድሜ ከ35 ዓመት በታች የሆነና የሴቷ እድሜ ከ35 ዓመት በላይ የሆነ ብለን በሁለት እናየዋለን። የሴቷ እድሜ ከ35 ዓመት በታች ከሆነ ጥንዶች ለአንድ ዓመት ያህል በሳምንት በቂ የሆነ ግንኙነት እያደረጉ ይህም ከ3 እስከ 5 ቀን በሳምንት ግንኙነት እያደረጉ ምንም አይነት መከላከያ ሳይጠቀሙ ለአንድ ዓመት ያህል ሞክረው እርግዝና የማይከሰት ከሆነ ለሕክምና ወይም ደግሞ ለመታየት ኢቫሉዌት ለመደረግ አፕሮፕሬት የሆነ ትክክለኛ የሆነ ሐኪም ለሄደው መታየት ይኖርባቸዋል ማለት ነው። በሁለተኛ ደረጃ ደግሞ የሴቷ እድሜ ከ35 ዓመት በላይ ከሆነ እንደሚታወቀው እንግዲህ ከ35 ዓመት በላይ ሲሆን እንቁላል ወይም ደግሞ የኳሊቲውም ነንበሩም በአንድ ጊዜ የማርገዝ እድሉም እየቀነሰ ስለሚመጣ ልክ ከ35 ዓመት በታች እንዳላት አንድ ዓመት ያላንጠብቅም ማለት ነው በዚህ ጊዜ ለስድስት ወር ያህል ድረስ ተሞክሮ እርግዝና የማይከሰት ከሆነ የግድ ለህክምና ትክክለኛ የሆነ ሐኪም ጋር ቀርበው ቅድም ባልናቸው መሰረት በወንዱ፣ በሴቷ፣ በሁለቱ የሚለውን አይተን ምርመሮችን የምናደርግ ይሆናል ማለት ነው። ስለዚህ እነዚህ ምርመሮች ካደረግን በኋላ በውጤቱ ተንተርሰን ህክምናዎችን ወይም ደግሞ ምን ምን መፍትሄ ሀሳቦች ይሰጡ የሚለው ከዛ በኋላ ፕላን ይደረጋል ማለት ነው። እንግዲህ የመፍትሄ ሀሳቦች በጣም ብዙ ናቸው። ምናልባት በዚህ ፕሮግራም ሁሉንም ማድረስ ስለማይቻል እንግዲህ ከምክር አገልግሎት ጀምሮ፣ ከአመጋገብ ከተለያዩ ጀምሮ እስከ መድኃኒቶችና ኦፕሬሽን ድረስ የሚያደርስ የህክምና መፍትሄዎች አሉት ማለት ነው። እንደዚህ በዚህ ችግር የተጠቃችሁ ወገኖች፣ ወንድሞች፣ ሴቶች ካላችሁ አሁን ባልነው መሰረት ወደ ህክምና ሄዳችሁ የምክር አገልግሎትና አጠቃላይ ያለውን ህክምና እንድታገኙ ጠይቃለሁ ማለት ነው አመሰግናለሁ